ባለ ሰላም እንዴት ናቸው ውድና የተከበራቸው የዛራንባድ ኢትዮጵያ ተከታታዮች ሁሉ ሰላም ሁሉ መልካም ሁላሸ ወይ ነው ድዱ ላይ ሸር ሰብስክራይብ አድርጉ። አመሰግናለሁ እና እንግዲህ ሉላ ለአስር አመታት ዝና ሲያሰቃያት ሲደበድባት ነበረ። ዛሬ እንግዲህ ተበቅለዋለች ማለት ነው። አስባ አስባ ባለፈው ቪዲዮ ላይ ይታችላል እንኳንስ ሰማዩ ጣራው ይናፍቀሻል ብሏት ነበርና እንደዛ ነው ብላ አስባበት እሷም ናይ ወገቤ ንሽኝ አላት ማለት ነው። ወገቤ ንሽ ተማለቱ በፊት ተወልጃለሽ አላት ተወልጃለሽ በግድሽ ወደሽ ሳይሆን በግድሽ ነው ምናምን እያለ በቃ ከበድ ከበድ ያሉ ንግግሮቹን አዲስ የለም ሲናገራት እሷ መሸሻለች ማለት ነው። መጀመሪያ እሷ ያንን ዘነዘና ነው የሚባለው ምንድን ነው፣ እሱን ስላስቀመጠች ደብቃ ከነጉሰል ስላስቀመጠች ከዛ ሶፋው ስር እሱ መጥቶ በቃ ያው ቀጠለ ንግግሩ ማለት ነው። ያድሃ ድሃ እንትንሽ ሞገስ የሚባል እሱን እንደዚህ አድርጌው ግድየው ምን ብየው ምናምን ይላታል ማለት ነው። አንቺ ደመቸም አልገልሽም ታውቂያለሽ እንደምወድሽ። መውለድ ግን አለብሽ። የሆስፒታል ጤና ጣቢያ ምናምን ምናምን ማለት አያስፈልግም። መውለድ ነው መውለድ ነው አለ ማለት ነው። እሷም ሸሸ እያለች ጸጥ ብላ ቆይታ ናይ ያኑ ግብንሽ ዚ ምናምን አለትና፣ አሁን ተደራጀላት ማለት ነው። ከዛ ሰምን ሽሽ ወደዚህ ሆን ተስተካከል ምናምን ብላ ደንደስን ብለዋለይ ማለት ነው። አንተ አስራ ሁለት አስቀምጠኝ ትችላለህ እንጂ መቼም ሚስትህ ልታደረገኝ አትችልም ብላ ቅጥቅጥ አደረገችው ማለት ነው። ከዛ ተነስታ የሮጠች በቃ ያንን ጥቁር ሻርቧን እራሱ ጥላ አረገጠችው። እና ወደ ሞገስ ትሄዳለች ብዬ ነበረ። ትክክል ና ያደረገችው ወደ ሞገስ መሄድ የለባትም። ሞገስ አያድናትም። ተዝና ዝናን በጣም ስለሚፈራው ሞገስ ስለማያድናት፣ ያው እሷ ሌላ ስርፋ ና ያለችው ግን አላስቻላትም። ደወለችለት ለሞገስ ሞገስ እኔ ከዝና ጠፍቻለሁ። እሱ ደግሞ አንተ ዝንድናት ብሎ ስለሚያስብ ወደ አንተ መምጣቱና መፈለጉ አይቀርም። ስለዚህ ተጠንቀቅ ትለዋለች እንዴት እኔ ዘንድ ለምን አልመጣሽም? እንዲህ የማላት ስትል ሻውቀሽ ነው ምናምን አላት። እና አይ ችግር የለውም በቃ እንትን እራስን ራስን ጠበቅ ትለዋለች። ዳጣ ትመጣና ለዳጣ ያለውን ነገር ይነግራታል። ሞገዝ ሉላ እኮ ከዝና ጠፋሽ፣ ትለዋለ እውነት ነው። በቃ በጣም ደስ አላት ማለት ነው። ሁለተኛ ነገር ደግሞ እንትን አላት እና ማህሌት እንዴት ታሰሩ ነገራት ማለት ነው። እና ምንድን ነው ሉላ መጥፋቷን ሲነግራት በጣም ደስ ያላት ናምን በቃ አሁን እሱ አንተ ነው የፈልገው ናምን ስትል መሳሪያ እንደያዘ ሽጉጥ ከቅድስት እንዴት ተቀበላት እንዴት እንደሰጠች ብሩክ በለለበት ስትሉ ታውቂ የለ ምላሴን ተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተተ ተርጓት አለ። ግን የእንትና የሞገስ ምላስ ማለት ነው ቅድስትን ሲያናግራት እኔ ውይ እያልኩ ነበረ። ተነሳበት እንዲህ ደግሞ እያልኩ የድሮው የድሮው መገስ ሊመጣ እንዳይሆን እያልኩ ነበር። ግን የቀልድ ነው፣ ዝም ብሎ ተጨዋወተ ምናምን፣ ምንም አላለም። ያኔ ገባችኋ? የላያው ገብቷችኋል። እና እሷን እንዴት ተቀበል ከስትሉ ታውቂያለሽ መለት ተተተት ብዬ ተቀበልኳት አላት። ከዛም በኋላማ ውዶቼ እኔ ዛሬ ደስ ያለኝ ምንድን ነው፣ አንደኛ እነዚህ መታሰራቸው። አሁን አሁን ይኸው የረሳሁት ደግሞ የዚች የማህላይ ትህት ስሟ ደግሞ ብዙ ማያዘኝ የማነበር ስሟ ብዙ ማያዘኝ ስሞ ማለት ነው። ወይ ምንድን ነው በአንድ ጭንቅላት ሁለት ምላስ ነው የሚባለው። እሷ ሀሳቡን ያመጣችው እሷ፣ ነ ነድ ያለቻት እሷ። ከዛ አሁን ለፖሊሱ ምትለዋለች እኔ ምንም የማቀው ነገር የለኝም። ለራሷ ናት እኮ እኔ አላቅም። ሽምጥጥ በቃ ሽምጥጥ ትጠላላችሁ። እንዲህ እሷ ሀሳቡን አምጥታ እንሂዲ አንቺ እኮ ንብረት አለሽ እዛ ምናምን ስትላን ለመስረቅ ይሆናል የሄደችው። እኔ ግን ምንም የማቀው ነገር የለኝም ብላሽ ምጥጣለች ማህሌት ደሞች ቀሻሻ ምናለች ሲጠይቃት በቃ ምንድን ነው ምናምን ያርሰ በቃ ምንድን ነው የምትፈልገው ምናምን ላስደስ ትህ እንዴ ተፈለከረ በጥፊ ተረገማት። ምን አይነት ረካሽ ነሽ? እኔ እንደዚህ ነው እንደምታስቢ ምናምን ብሎ ተረገማት ማለት ነው። የፈለከውን ብር ልስጥ እንደዚህ ቀበጠረች ማለት ነው። እና ፖሊሱ ጋሽ ፖሊሱ ይመቸው። በኋላም ልብስ እንኳን የሚያመጣለን የለም ምናምን አለችው ያችኛቱ። ወላይ ልብስ የሚያመጣ ፍራታ ይሄ ፍርሃት ግን እኮ ትክክለኛም ሰው አለ። እንዴት ያለ በድራማ ብቻ ሳይሆን ማለት ነው የሆነ ሰው አለ። በቃ በጣም አስመሳይ ናት። በጣም በጣም በቃ ማህሌትን ለገንዘብ እና ለገንዘብ ብቻ ነው የምትወዳት፣ ማለት ነው ምንሽናት ምናም ምሳሌት አክስቴ ልጅ ናት አለችው እና የሆነ መከራት መከራት፣ ራሱ ለምን የኔን መከራ ማን ማንስም ያለሽ የምትልባት ሰዓት አላት እኮ እኔ ራሱ እንዲዛብልሽ እኔን መስማት አልነበረብሽም።

ዝናን ላማክረው ብላት ነበር ማለት ነው። እና ላይክ ሸር ሰብስክራይብ አድርጉ። እንዳረሱ ዝናን ማታማክሩ ዝም ብለሽ እንደተሰላለቻት አሁን ደውላ ዝናን ናስፈታናለችው። ምክንያቱም ማንም የላቸውም የቀረ ዝና ነው። አሁን ወዳጃቸው ዝና ነው። ዝና ደግሞ ማን አባሽ ጃለሽ አላት። እኔን ሳታማክሪ ማን ትጃለሽ? እኔ አሁንም ሮላ ጠፍታብኝ በፍለጋ ላይ እኔ ሞገስ የት እንደሚያስቀምጣት ነበር አውቀዋለሁ። አውቀዋለሁ ልውሾታ እኮ ነው የት እንዳለች ሞገስ። እንዲህ ሆና ትሆን እኮም ታውቀው ጉዳይ የላትም ግን ከተፈታኝ በኋላ በቃ የሚፈጠረው ይፈጠር ብላ እኮ ነው አቃለሁ አቃለሁ ብቻ ናት ብሎን ተስፈታኝ አለችው። እንግዲህ እውነትም ታውቃለች ብሎ ሂዶ ሊያስፈታት ይችላል። ምሳሌም የታከመች ነው። በመታከም ላይ ናት። ሰባ ፐርሰንት የመዳን እድል አላት። ሰላሳ ፐርሰንት ደግሞ ያለ መዳን እድል አላት። ያ ማለት ትድናለች ማለት ነው። ሰባ ፐርሰንት ከሆነ ኮ አሪፍ ነው። ሰላሳ ፐርሰንት ናት። ያቺን ሰላሳ ፐርሰንት ደግሞ የመዳን እድሉ ከፍተኛ ነው ማለት ነው። ሰባ ፐርሰንት ማለት ከፍተኛ ነው። እንግዲህ ምሳሌም ዲና መታ ደግሞ የሚፈጠረውን ቅድስትና ብሩክ ስትገቡ የቾኮ ለማን ነው ቅድስትና ብሩክ ብሩክ አንቺ ፍቅረኛ አለሽ እንደምናምን ስላት እኮ ሞገስ በጣም የምወደው ሰው አለ ምናምን ስትለው እሱስ ምናምን እያላት ነበረ እና ሞገስ ሰው ሰውኮ ብሩኬም እኮ ተሴት ታስፈልገል እሱም እኮ ተዛ መጥቶ ማግባቱ አይቀር ምናምን እያላት ነበር ግን እሱ ሳያውቅ አይቀርም ሳ እሱ ያውቃል ያጣም ስለምንነግረው ያውቃል እና ውዶች ይሄንን ይመስላል ዛሬው አሪፍ ነው አሪፍ ነው ጥሩ እየሄደ ነው በጣም ችለውበታል። እኔ አንደኛ በቃታ ኢትዮጵያ አሁን ላይ ከሚሰራጩት ድራማዎች አንደኛ ብያዋለሁ። ይነዚ ነ በጣም የሆነ የሚያጓጓ ነገር አለው እና ደስ የሚል ነው። በርቱ ተበራቱ እንላለን። እናንተ ደግሞ ላይክ ሸር ሰብስክራይብ በማድረጋችሁን ቀጥሎበት። ውዶቼ ፖሊሱ ጎበዝ ነው፣ ጎበዝ ነው ፖሊሱ። አሁን ሉላ እና ሞገስ ሲገናኙ ይሆን አሁን ሉላ አታም ነው ሞገስ ባለፈው አሳልፎ ስለሰጣት እሷ። የለም ግን እኮ ባለፈው እሱ እኮ አልሰጧትም ብሩኬ ነው እሱ መቼ ሰጣት? ግን እሷ ባለፈው አሳልፋት ስለሰጣች ምናምን ነው የምትለው። እስኪ እንግዲ አብረን የምናየው የሆነ ለቀጣይ ላይ ማሮች ውዶች፣ ላይ ሸር፣ ሰብስክራይብ አድርጉ። እሷ ብትመለስ አሪፍ ነው። የዳጣ ደግሞ ቤተሰቦቿ እየተገኙላት ጫፍጫፍ እያለች ነው እንግዲህ ያላስተዋወቁንም ገና ምንድን ነው እንጂ ቤተሰቦችን ስታገኝ ምናምን እያላት ነበረ። እና እንግዲህ ቤተሰቦች ደሞ ተተገኘው የእሷ ማሪፍ እየሆደ ነው ቅድስትና እንትን ቅድስትና ብሩክ የተጋብተው ማህሌት ታይታ ስታለቅ ስማየት ነው። ደግሞ ሁሉም ሁላችን ደሞ የናፈቀን ነው ማለት ነው። እሱን ምታገባዋለች ቤቱን እንዲያርጋ በቃ እሷ አሸነፈች ማለት ነው እያሉ ነው የሚንጣጡት። የሚንጣጡት እንግዲህ ለልዩ ምርጥ እናት ነው የምትሆነለት እች ቢያገባ ለልዩ ለእሱም ምርጥ ሚስት ነው ለልዩም ምርጥ እናት ትሆነለታለች ሰራተኛ መሆኗን ሳያይ እንደዚያ ቢሆን አሪፍ ነው እንላለን። ላይክ ሸር፣ ሰብስክራይብ አድርጉ። የዚ ያለው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ ስጥ የምንገናኝ መልካም ምሽት ይሁንላችሁ። ባይ ባይ።